ሐረግ ድራማ በክፍል ዘጠና አምስት ዳግምና ጽዮን አቤልን ወይም የአቤልን ቤተሰብ ለማገት እየተሯሯጡ ይገኛሉ። በሌላ በኩል ኤፍራታ እያስመለሳት ነው። ምን አስባ ነው? እሷ እርጉዝ እንደሆነች የጠረጠረችም አይመስለኝም። ብቻ ሕክምና ቦታ ልትሄድ ነበር፣ ያፌት ልውሰድሽ እያላት ነበር። አብራ መሄድ አልፈለገችም። ምክንያቱም እርግዝ ነው። ምናልባት እሱ ፊት ቢነገር የሆነ ሳይድ ኢፌክት ሊያመጣባት ስለሚችል እሷ ከሱ ጋር መሄድ አልፈለገችም። ኤፍራታ እርጉዝ እንደሆነች ሕክምና ቦታ ሄዳ ሲነገራት እንዴት ነው ልትደነግጥ የምትችለው? ምክንያቱም ብዙ ያሰበችው ነገር አለ። ያፌት ድርጅት ውስጥ ገብታ መስራት ትፈልጋለች። ናታንን ወደ ራሷ ማምጣት ትፈልጋለች። አሁን አረገዘች ማለት ግን ናታንን ልታስረዶ ብትሞክር እንኳን አይረዳትም። ካረገዘች በኋላ ከናታን ጋር የመሆን እድሏ በጣም ዝቅተኛ ነው። ሲቀጥል ደግሞ ልጁ የናታን ነው ወይስ የያፌት ነው የሚለው ነገር ከባድ ነው። እሷ ከናታን እንደሆነ ነው የምታውቀው ብዬ ማስበው ነገር ግን ናታን ከያፌት ጋር ያፌትን አግብታ ልጁ ያንተ ነው ሲባል አምኖ ሊቀበል አይችልም ብዬ ነው ማስበው። እዚህ ጋር ኤፍራታ ከባድ ወጥመድ ውስጥ ትገባለች። ከዛ በኋላ ወደ ዲኤንኤ እንደውም እኔ ትመስለኝ ማርገዟን ቀድማ አውቃ የዲኤንኤ ብር እያሰባሰበች ነው የሚመስለኝ፣ ኤፍራታ ማለት ነው፣ ወደፊት ለሚወለደው ልጇ እንጂ የናታንና የያፌትን አይመስለኝ። ምክንያቱም እሱ ወንድምናት እንደሆነ አረጋግጦላታል ያፌት። እስካሁን ድረስ ደግሞ ጽዮን ምንም ነገር አታውቅም፣ አባቷ መሞቱንም ያፌትና ናታንም ወንድምና ወንድም እንደሆኑ አታውቅም። ናታን ራሱ አያውቅም ያፌት ወንድሙ እንደሆነ። ይህ ሁሉም ያሰቃየው ያፌት ወንድሙን ሊበቀለው ነው። በቃ በሱ ምክንያት አባቱ እንደጠለው ከዛ በኋላ ናታን ይወደው ስለነበር እሱን መበቀል ፈልጉ ነው። ያፌት አሁንም ወንድሙን ነው እየተበቀለ ያለኝ። ሁሉም የሚያሰቃየው ወንድሙ ነው ማለት ነው ያፌት። ሶ ጽዮን ደግሞ ወንድሟ ያፌት እንደሆነ ስታቅ ምን ልታደርግ ትችላለች? እሷ የምታውቀው ጠላታቸው እንደሆነ የሚያሳድዳቸው፣ ቤታቸውን ሁሉ የቀማቸው መጥፎ ሰው እንደሆነ ነው። ነገር ግን የፊት ወንድሟ እንደሆነ ስታቅ ምን አይነት ስቤት ሊሰማት ይችላል? ዳግምና ጽዮንስ አቤልን ለማገት አቤልን ይመስለኛል ወይም እህቱን የአቤልን ቤተሰብ ይዘው ከዛ በኋላ አቤል ጋ ያለውን ቪዲዮ ለማጥፋት አስበው ነው የሚመስለኝ ስገምት ለማጥፋት ያሰቡ ነው የሚመስለኝ እንዴት ነው ይሄን ነገር በትክክለኛው መንገድ አቤል ጋር ያለውን ቪዲዮ ምንም ነገር ሳይሳሳቱ ጥፋት ሳይሰሩ አቤል ሳይነቃባቸው ይህም ቪዲዮ እንዴት ሊያስጠፉት ይችላሉ? ይህም ቪዲዮ ካስጠፉት ትልቅ ነገር ነው የሚሆነው ወደፊት ማለት ነው። ጽዮንና ቢንያም አብሮ የመቀጠል እድላቸው ከፍተኛ ይሆናል ብዬ ነው የማስበው። ምክንያቱም ያ ቪዲዮ ነው አሁን ላይ ጽዮን እንደፈለጋት እንዳትሆን እያደረጋት ያለ። ለቢንያምም እውነቱን መናገር እየፈራች ያለችበት ምክንያት ይሄ ቪዲዮ ነው ብዬ ነው የማስበው ሰው እንደሁም ጽዮን እውነቱን ተናግራ ከቢንያም ጋር አብሮ ቢሰሩ የተሻለ ነው ብዬ ነው የማስበው። አቤልን ለማግኘት ዝም ብላ ቢኒያምንም ከምትጎደው እውነቱን ተናግራ አቤል ጋር ያለውን ቪዲዮ አብሮ በጋራ ቢያስጠፉት የተሻለ ነው። አሁን ግን ቢንያም የመጨረሻ ተስፋ ቆርጧል። በጽዮንም ናታን ጋም እየተጣሉ ነበረ። ቀጣይ ምን ይፈጠር ይመስላችኋል? ሰላም፣ እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሐሳብ አስተያየታችሁን ደግሞ ኮመንት ላይ ማስቀመጣችሁን እንዳትረሱ ማለት ነው። ሐረግ ድራማ ላይ እንግዲህ በክፍል ዘጠና አምስት ብዙ ነገሮች ተፈጥረዋል። ወደፊትም ብዙ ነገሮችን ሊቀይሩ ይችላሉ። መጨረሻው ፓርት ላይ እንግዲህ እንዳያችሁ የመጨረሻው እና ያፌት ጋር የታገተችው ልጅ እንግዲህ የሆነ ሚስጥር እንዳወጣች ና ለደንበኛቸው ታግታ እንደሆነ ፈልጋ እየሰራች እንዳልሆነ ተናግራ ነበረ። ሶ ያ ሰው ሄዱ ደግሞ ለያፌት ተናግሯል። ያፌት ሰዎች ደግሞ ሄደው ማነው እንደዚህ ብሎ እየተናገረው ብሎ እንግዲህ እያፋጠጣቸው ነበር። ሄዋን ምንም አይነት መረጃ አላወጣችም። ምንም አይነት ነገር አላደረገችም። ሴተኛ ዳሪ ሆና ተቀላቅላ እዛው መከራዋን እያየች ነው ማለት ነው። ነገሮች እንዳሰበችው እየሄዱላት አይደለም ማለት ነው። ሔዋን ከባድ ኪሳራ ውስጥ ገብታለች ማለት ነው። ሳታስበው እንግዲህ እሷ መረጃ ፋይል ይዤ የንያፌት ነው እወጣለሁ ብላ ነበር የገባችው። ነገር ግን ሳታስበው ሴተኛ ዳሪ ሆናለች። በጣም ያሳዝናል። ሉሊትን ደግሞ ሉሊት ነይ የተባለች ነበረ። ምን ሊያደርጓት እንደው አይታወቅም። ካልመጣሽ ግን የምናደርገውን እናውቃለን፣ በህይወት መኖር ከፈለግሽ ነይ ብለዋት ነበረ። ስለዚህ እሷ ትሄዳለች አትሄድም? ከሄደች ምን ሊያደርጓት ይችላሉ? እስከዛሬ ስለ ናታን አጣሪ የተባለችውን ነገር አንድም ነገር አላጣራችም። እንኳን ልታጣራና ልጠይቀው፣ ይልቁንስ ናታን ቤት ውስጥ መቶ? አፍጥጦባት ነበር። ማን እንደዚህ እንደነቀለች ተናገሪ ምን እንደምሰሪ ነገርኝ እያላት ነው። እናታን ወይ የሆነ ነገር ሰምቷል ወይም ደግሞ የጠረጠረው ነገር አለ ማለት ነው። ስለ ሉሊት የጠረጠረው ነገር ስላለ ነው የጠየቃት ብዬ የማስበው። እሷ ግን ምንም እንደማትሰራ ውሻ እንደነከሳት ነበር የነገረችው። ይሄ ነገር አላስደሰተውም፣ አላሳመነውም። ከቤዛ ጋር ሆነው እንግዲህ እያወሩበት ነበረ። ሶሉሊትን ነይ ብለው ምን ሊያደርጓት ይሆን? ስለ ናታን አጣሪ የተባለችውን ነገር ደግሞ ምንም ነገር አላጣረችም። ቤት ውስጥ ስላለው ነገር ያጣራችው ነገር የለም። ምክንያቱም ስላመማት ተኝታ ነው ምትብሎ። ውጭ መውጣት አትችልም። ተከትላቸው መሄድ አትችልም። መሄዱበት ቦታ ሄዳ ማየት አትችልም። ሶሉሊት አሁን ላይ ከባድ ውጥመድ ውስጥ እየገባች ይመስለኛል። ከጽዮን ጋም እንግዲህ እየተጣሉ ነበረ ጽዮንን ለብሳ ስትመጣ ለምን የለበስ ምን እየሰራች ነው ምን እያደረግሽ ነው የሚለውን ጥያቄ ስጠይቃት፣ እንግዲህ ጽዮንም ተበሳጭታ አንገቷ ልታንቃት ነበረ። እንግዲህ ያው ሉሊት ላይ ሁላ ብዙ ሰዎች እየተነሱባት ነው። አንደኛ ናታን፣ ሁለተኛ ኤፍራታ፣ ሶስተኛ ደግሞ ራሱ ያፌት አለ ማለት ነው። እና አሁን ላይ ሉሊት ከባዱ ጥመድ ውስጥ ናት። ይህን ነገር ካላጣራሽ በደንብ ካልሰራች አሁንም ጥፍሯ ብቻ ሳይሆን አንገቷን ነው የምንቆርጣት እያሏት ነው ማለት ነው። ሉሊትን ሶ ሉሊት ከዚህ በኋላ እንዴት ነው ከቁስሏ የምታገግመው? እንዴት ነው ልትቀጥል የምትችለው? ናታን እንደ በፊቱ አይደለም አሁን ተጠራጣሪ ሆኗል፣ ጎበዝ ሆኗል። ሶ ሉሊት ከናታን ምንም አይነት መረጃ ልታገኛ ትችልም ነው ብዬ የማስበው። ሌላ ቤዛ ቤዛን አሁን ላይ አግልለዋታል። ምንም ነገር እያወሯት አይደለም። በተለይ ጽዮን የምትሰራውን ስራ እንድትነግራት ጠይቃት ነበር፣ ነገር ግን ጽዮን ልትነግራት አልፈለገችም። ስራው ካለቀ በኋላ እንደምትነግራት ነው የነገረቻት። ምክንያቱም ቤዛ አሁን ላይ ምንም አይነት ወንጀል ላይ ተንኮል መሳተፍ አልፈለገችም። ሉሊት ካሆና እንኳን ስለ ሉሊት እያጣራሽ ንገሪኝ ብላ ነበር ኤፍራታ። ነገር ግን እየነገረቻት አይደለም። አሁን ላይ ቤዛ በፍቅር ከነፈ ያለች ነው ከአዲስ ፍቅረኛዋ ና ከአዲስ ፍቅረኛዋ ጋር ቤዛ አሁን ላይ ከምንም ወንጀል ነጻናት። ከምንም ከምንም ነጻናት ማለት ነው። ነገር ግን ስላገልሏት ብቻ እየተሰማት ነው። ሁሉንም ነገር ነገሩን አስረዱኝ እያለቻት ነበረ። ኤፍራታ ደግሞ እንግዲህ ለቤዛ ያፌት ድርጅት ውስጥ ሊያሰራት እንደሆነ ነግራት ነበረ። ቤዛ እንግዲህ በመጠራጠር ያፌት ምን አይነት ሰው እንደሆነ በደንብ ስለምታቀው ተጠንቀቂ፣ ይሄ ሰው በጣም መጥፎ ሰው ነው፣ ፈልጎ አይመስለኝም ለራሱ ጥቅም ብሎ እንጂ ለአንቺ ብሎ አይደለም መስሪያ ቤት ውስጥ የሚያሰራሽ፣ ስለዚህ ጥንቃቄ ማድረግ አለብሽ እያለቻት ነበረ። ሶ ኤፍራታ እንግዲህ እዛ ድርጅት ውስጥ ገብታ ምን አይነት መረጃ ልታወጣ ትችላለች? ያፌትስ ምን አስቦ ነው ስራ እንድትሰራ እየፈቀደላት ሴት ሲመስለኝ፣ ናታንን ለመበቀል ይመስለኛል። ናታንን ደግሞ እዛጋ የሌላ ለሌላ ሴት ጋር ካየችው፣ እንግዲህ በተደጋጋሚ ናታን ከዲያራ ጋር ወክ እያደረገ ነበር፣ አስፋልቱ ላይ ማታ ማታ። ሶ ኤፍራታ ይሄን ነገር እንድታይ ይመስለኛል ያፌት ይሄን ነገር ሊያደርግ ያሰበው። ኤፍራታ ደግሞ ይሄን ነገር አየች ማለት በጣም ብዙ ነገሮች ይበለሻሻሉ ብዬ ነው የማስበው። ተስፋ ትቆርጣለች። በእርግጥ ናታንን ማዳኗ ሊያስደስታት ይችላል ነገር ግን አድነውም እሱን አጣችሁ ማለት ነው። እሱን ካጣችሁ ደግሞ የለፋችበት ነገር ሁሉ ከንቱ ሆነ ማለት ነው። ይህም ሆኖ እንግዲህ ሀቤል ላይ ያለው ቪዲዮ ከጠፋ በትንሹም ቢሆን ለእሷ የተወሰነ የልፋትዋን ዋጋ ታገኛለች ብዬን ማስበው እንግዲህ ጽዮንና ዳግም ያሰቡትን ነገር ካሳኩ፣ ጽዮንና ቢኒያም ቢያንስ ባንድ ይቀጥላሉ። ቢኒያምና ጽዮን ባንድ ቀጠሉ ማለት ናታን በተወሰነ ፓርት መልኩም ቢሆን የሚያግዘው ሰው ያገኛል ነው ብዬ የማስበው። እንግዲህ ቀጣይ ምን ሊፈጠር እንደሚችል ግምታችሁን አስቀምጡ። ባይ ባይ።